እንሷን ደግሞ ለምን የምታገኛት አይመለከትህም እንዴ ዲታይ መለከትህም አይመለከትህም። በቃ እንዴ ደስታቸው ለምን ደስታ መረብሽ እና ለምን እውነቱን ማወቅ አለባታ። ሙጣቱ አይቀርም። እንትን ደግሞ ሴት ልጅ እንደዚህ ባታደርግ ጥሩ ነው። ኧረ በእግዚአብሔር አንቺ ምን ሆነሽ ነው? ያወቅን ማለት አይ እሱ አይ ጤነኛ ነች። ነገር ግን ብታስረዳቸው እውነቱን ቢያውቁ ደስ ይለኛል። እሱም ጓደኛ እሷም ጓደኛ ናቸው መሰለኝ። ሳስበው ማሳቀው ነገር አለ። እሱ ጋር ብዙ ነገር አሳልፈን ነበር። ምናምን ማግኘት የምችል ሁሉ አልመሰለኝም ነበር። ብዙ ታሪክ አለ። ሰላም፣ ሰላም፣ እንዴት ናችሁ ቤተሰቦቻችን? እኛ በጣም ደህና ነን እግዚአብሔር ይመስገን። ዛሬ ትንሽ ለየት ያለ ሰው እየጀባችሁ የመጣሁት ከዚህ በፊት አብረን አይታችሁን አታውቁም፣ ግን ከኛ በውስጥ ከቪዲዮዎች በጣም ቅርብ ጓደኛዬ መካሬ ብዙ ነገር ነው እና ብዙ ሰው እንደምንታወቅ እና እንግዲህ ዛሬ ከአሹዬ ጋ መጥቻለው። እኔ ደግሞ ዛሬ ከሄዱ ጋ መጥቻለው ማለት ነው። ዱ ዱ ማይ ሲስተር እንግዲህ ቤተሰቦች ትንሽ ጠፋ ብለናል። ሰሞኑን ቪዲዮም እየሰራን አልነበረም። ታውቃላችሁ አዲስ ምሽራ፣ አዎ ብዙ ብዙ ስራ ነው ያለበት ውስጥ እኛ ግን ያው ምሽራንም ባንባል ያው ጠፋ አጋዥ፣ እኛም ጠፍተናል። አጋዥ ናችሁ። በጣም ብዙ ስራ ነው ያለብንና ብቻ አንዳንድ ነገሮች ለማስተካከል እየሞከርን ስለነበር ትንሽ ጠፋ ብለንባችኋል። ለዛ ደግሞ ይቅርታ እያልን ዛሬ ትንሽ ለየት ባለ ቪዲዮን የመጣ ነው። አሹ በጣም እንደሚፈልገኝ ና በጥብቅ ነው አለ እንደሚፈልገኝ ይነግሮኛል። ካሊብንም እንደሚፈልገው ነግሮናል። ካሊብም እየመጣ ነው እንግዲህ ለምን እንደሚፈልገን ከእናንተ ፊት ምንድን ነው ጉዳዩ ወደ በመጀመሪያ፣ ቤተሰቦቼ ደህና ናቸው አይደል? በጣም ተጠፋፋን ነ ስምናገር፣ የእኔም ቤተሰቦች በቃ የጠፍታል የጠፍታል እያላችሁ ነበር። ያው መጣሁ። አንዳንድ ነገሮችን ለማስተካከል ነበር። እንግዲህ እየተስተካከሉ ይመጣሉ ብዬ ተስፋ አለ። ህይወት ደግሞ በምታስቢው መንገድ አይድ ነች እና ብቻ በዚህም በዛ መተናል። እንኳን ደህና ቆያችሁኝ። ዛሬ እንግዲህ በካሌ ቤት ነው። ያው የመጣ ነው። የመጣንበትም ምክንያት ምን መሰለሽ? ሄዱ የጠራውሽም መቼ እና እሷ ከአሁን በፊት ያው ቪዲዮሽን አይታ ምናምን ያው ለምን ኤዱን አታስታውቀኝ ቲክቶክዋንም ምናምን ታያለች ስልሽ አድናቂ ሽም ናት። ፌመስ ፌመስ እሺ። አንዴ ከዛ እኔ ደሞ እንዲያልኩኝ እንዴ ኤዱ ማለት እኮ ያው እሷ ምን ትዋውቅ አልመሰላትም። እሷ ደግሞ ባይዘወይ ብዙ ም እንትን አታይም፣ ያው ዩቲዩብ ላይም ብዙም አይደለችም፣ ግን ያው ታያለች አንዳንድ ነገሮችን ታያለችና ከዛ የዱማ ሲስተር እንደ አልኩኝና ኮል አደረኩኝ ማለት ነው። ዳንኪ ካንዳንድ ነው ካንዳንድ ተራሮሽ አስተማማኝ ያ የሆነ ቦታ ሄዳለሁ ምናልባት እያለች ነበር። አይሆንም፣ አይሆንም በይ በይ ብዬ ያው ትልቅ ስራ ነበረብኝ፣ ግን ያው ካሹ አይበልጥም። ስለዚህ ሰው አክብሮ ደሞ ሲጠራን ማግኘት ስላለብን መጠናል ማለት ነው። በዚህ አጋጣሚ አመሰግናለሁ። ምንም አይደለም። ስለዚህ ያ ቡልታስ ታውቀ ነው ያ ቡልታስ ነው በይዘው። በዚህ አካባቢ ናት እየመጣች ነው ያ ስለዚህ በጣም አሪፍ ካሌብ ይመጣል። ኦኬ ያ ያው እሷ አንቺን ለማግኘት ብላ እንግዲህ ስጠራኝ፣ አይ እንኳን ጥሩ አደረክ። እና እኔም ደግሞ ወይዘው በዚህ አጋጣሚ ቤተሰቦች፣ ያው ጥሩ ታይም ነው የተገናኘ ነው። ያው ወደ ትዳር እኔ እንደውም ዝም ብዬ ባዶ እጄ መምጣቴ ራሱ ቅር ነው ያለኝ፣ ራሱ ቅር ነው። እና ያኑላ ስልሽ ያው ኤዱ ማለት ያው በፊትም ስለማቃት ብዙ ነገር አሳልፋለች። ያው እናንተ የምታውቁትም አታውቁትም ያለ ይሆናል፣ ብቻ ብዙ ነገር አሳልፋ እዚህ በመድረሷ በጣም ደስ ብሎኛል። እውነት በጣም ደስ ብሎኛል። እና ያው እንግዲህ ለሰርጋችሁ መቼም ሆይ ሆይ እያል የወንድ ሚዜ የማደርገው እሱ ነው። የመጀመሪያ ሚዜ የወንድ እሱ ነው። አሁን ካሌብ ሲመጣ እንዲሁም ይጠይቋል። ሚዜ ደስ ነው የሚለኝ እኔ በኩል። እኔ ምን ነው እኔ የምልሽ ይቻላል፣ እንዲ እንደዛ ይቻላል። እኛ በፈለግ ነው ነው የሚሆነው። ብቻ በጣም ደስ ብሎኛል። እንኳን ለዚህ አበቃሽ እቴ። እኛም እንግዲህ ያው ለወደፊት እንደናንተ ነው ሆነን ፈልገው ፍቅራችሁ ያስቀናል። በጣም ደስ ትላላችሁ። በጣም ደስ ብሎኛል። ሰው ባሰበው አይደለም እግዚአብሔር ባቀደው ነው የሚሆነውእና እኛ ባሰብ ነው ብዙ ሞከር ነው ሁላችን በየራሳችን መንገድ ሂደን ሞከር ነው፣ ግን እግዚአብሔር የጻፈልን ቀንም ጊዜም ስላለው ልክ ቀናችን ጊዜያችን ላይ ስንደርስ ዛሬ ሁላችንም ደስተኛ ሆነን እዚህ ተሰባስበናል። በጣም ደስ ብሎኛል እዚህ ቀላይ በመድረስ አሁንም እንግዲህ በአንዳንድ ነገሮች ቢዚ ሆኜ ነው እንጂ በዚህ ጊዜ አብሬሽ ከጎንሽ መሆን ነበረ። ደውለህ ማውራት አይዞህ ማለት ትልቅ ነገር ነው እና በጣም አመሰግናለሁ። ሰው በምትፈልጉበት ሰዓት ሰው ማግኘት ማለት በጣም ትልቅ ነገር ነው እና እንዲሁም አሎንኩሽ ያው ያው በአቅራቢያሽ ያለ ነው እኛ ነን፣ አዎ ስልሽ ብቻ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እግዚአብሔር ይመስገን። እና ካሌብም ያው አንዳንዴ ምናምን አገኘዋል፣ ግን ጥሩ ልጅ ነው። ውይ፣ በጣም በጣም ጥሩ እንኳን ትንሽ ያናደኛል እንጂ ብዙ ጊዜ። እና በጣም ብዙ አዲስ ነገር ነው አለ እና ከዚህም በኋላ ብዙ አዳዲስ ዜናዎች ይዘናላችሁ እንመጣለን አንተ ጋር

እንዴት ናችሁ? አለ ማች አርጋችሁ ምናም ልባችሁ፣ ዋናው ልባችን አንድ ነው ማለት ነው። አሁንም ትዳርም ልትዝም አይደል? ሰላም በል። ሰላም ሰላም ሰላም! ቤተሰቦች እውነት ደህና ናችሁ ወይ? ይመስገነው እንግዲህ በጣም በጣም በጣም ጠፍቻለሁ፣ አውቃለሁ ቤተሰቦቼ። ትንሽ አልተመቻቸኝም ነው ነገሮች፣ አንዳንድ ነገሮች እያስተካከልኩኝ እና ለዛ ነው በጣም በጣም ይቅርታ ምናምን። ብዙ ብዙ እንትኖች አሉ እና ለዛ ነው ከእንግዲህ አልጠፋም ብዬ አስባለሁ። እና አልጠፋ። አሹ ብራዘር እንዴ! እናለቃ አለቅ። ያንተ ጉደኝ እንክዞ ዛሬ እንግዲህ በጣም እንደሚፈልገን ካሜራ ይዘሽ ካሌብን ጠርተሽ በጣም ፈልግሻለሁ ብሎ ጠራን። ሁን ብዬ ተነሳ ስቻ ስፈልገ ነግሮኝ ነበር ግን ድገምና ንገረው ለሽ የምርህን ነው። እንግዲህ ዛሬ ያው ባይዘዌ እኔም ያው ጠፍቻለሁ። ፋሚሊ ያው እንደምታውቁት የእሱም ጓደኛ የሄዱ ደግሞ ከበፊት ጀምሮ ወንድ መከታ። በነገራችን ላይ ምን ጓደኛ በጣም ደስ የሚል ባህሪ አለ። በጣም አመሰግናለሁ። እንዳይሞቀኝ ደሞ ጃኬትም ያደረኩት ይሞቀኛል። አበሻ ኮ ችግር አለበት እና አብራችሁ ስለሆናችሁ ስንት ነገር ቻሌንጅ አልፋችሁ እዚህ ስለሆናችሁ በጣም ደስ ብሎኛል። እሱን ደስታችሁን ኮንግራ ለማለት እና በጣም እውነት ደስ እንዲሳቅ ውስጥ ሁልጊዜ እንደዚህ ሳቅ እውነት በጣም ደስ ስላላችሁ ያው እና በዚህም አጋጣሚ ደግሞ የአቡን ለማስታወቅ ነው ልታወቃችሁ ቪዲዮችሁንም ስለምታይ አጋጣለን እንደ የአቡን ያቡማከኔ ብቻ አሁን ስትመጣ ታውቃታለህ። እና ኤዱም ከኤዱ ጋር ደግሞ ስለ አብረው ቪዲዮ መስራትም ትፈልጋለች ካልሰራን እያለች ነበረ። እንግዲህ እሷን ለማስታወቅ ነው፣ እዚህ አካባቢ ናት። ደውላታለሁ ቅድም፣ እየመጣች ነው። አስታውቃቸዋለሁ ማለት ነው። እና ተጫወቱ በቃ። እና በጣም ደስ ብሎኛል። እንዴት ነው ሱፉን

በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግሥቴ የቤቴ ግርማ የንጋ ጮራ አምሮ ብታየው በይፋ አምሮ ብሻለ ሙዛ

እንደ ተ ምናልባት ተመሳሳይ ይብሽ ምናምን እንዳይሆን ምናልባት ከዚህ ለአመት በኋላ ስንገናኝ እንግዲህ። አይ ግን መታወቃችሁ ደስ ይላል። መታወቃችሁ፣ አዎ እና በደንብ ነው። እና የመሰለኝ ችግር አለበት አስተሳሰብ። አይ መታወቃችሁ ጥሩ ነው። እንደውም ለእኛ መታወቃችሁማ ጥሩ ነው። አዎ፣ ምናልባት፣ አዎ መታወቁ፣ ወይ እንደዚያ አይደለም። አሁን ቤተሰቦችን ሰላም በይ፣ ቤተሰቦችን ሰላም በይ። አይ ጓደኛዬ ሰላም በያቸው። ሰላም ማለትቻለሁ አንዴ ዝም ብላ ተቀላቀለች። ላይ ሰላም ፋሚሊዎች እንደምናችሁ። ያው ዛሬ እንግዲህ ካሌብን እሱ አላቅሽም ቢለኝም እንግዲህ እኔ ላናግረው መጥቻለሁ ማለት ነው። በጣም ስፈልገው ስፈልገው ስፈልገው ነበር ላሼ የሆነ ነገር ነገርኩትና እንደምፈልጋቸው ምናምን ብዬ ከዛ እንግዲህ በኢዱ ምክንያት ነው የምናገኘው ቲክቶክ አውን እንሰራላቸው አብራቸው ብሎኝ መጣን ማለት ነው። ያው እንደዛ ማግኘት እንደምችል ሳውቅ እንግዲህ ለእሱ ያው ምንም ነገር አልነገርኩትም። ማገናኘ ጀስት አገናኛኝ ብቻ ነው ያልኩት እዛ እሱም ጊዜ አመቻችቶ ምን፣ ችግር የለም አዲስ ምሽሮች ናቸው በጣም እነሱንም ደስታን ነገር አውቃለሁ። አውቄ ነው አገናኘኝ ምናምን ያልኩ አውቄ ነው እሱን ነው የፈለኩት።

ለገለም ለብቻችን እንሄዳለን። አይ ማሳቀው ነገር አለ። እሱ ጋር ብዙ ነገር አሳልፈን ነበር እና ምን ማግኘት እንችል ሁሉ አልመሰለኝም ነበር እንደዚህ በቀላሉ። ገና ድሮ ቢጠይቅ ሁሉ ደስ ይለኝ ነበር። እንደዚህ ማግኘት እንችል ማለት ነው። አጋጣሚ ነው በቃ። እና አላቅሽም እያልክ ነው። እስካሁን ድረስ አላመንከው። ተመሳሳይ ይብሽ። ምናልባት ከዚህ ትልቁ ሊሆን ይችላል። እሷም ማወቅ ያለባት ነገር ሊኖር ይችላል። ቅርታ ግንኙነት አይ፣ እንደዛ ሳይሆን፣ አንቺ ምናልባት እንታወቂ ይሆን ይችላል። ከዚህ እንግዲህ ያለውን ታሪክ ብን ነግራቸው ደስ ይለኛል። አንተም ደግሞ እውነቱን ታውቃለህ። አይ ያው አሁን ምንም መነጋገር ምንም፣ ይሄ አንዳንዴ ተረጋጋ። መንገራቸው ቆይ ዋሽታት ነው ይሄ። ማዋሸት ያለ ማዋሸት ጉዳይ አይደለም፣ መታወቅ ነገር አለ። ያው አሁን ነው ይኸውልሽ፣ ማወቅ ያለ ማወቅ ጉዳይ አይደለም። ያው እኔን ማውራት ከፈለግሽ በግል ምናልባት ይሄ ቪዲዮ ምናምን ይዘን ሳይሆን በግል ማውራት የምትፈልጊው ነገር፣ ቆይ እንደማይተዋወቅ ሰው አሁን ገና እንደተዋወቀ ሰው ያቡ አይከብድም፣ በፊት ግን ትተዋውቃላችሁ እኔ እንደማውቀው እየነገርኳችሁ እንግዲህ፣ ፈጥሬ ላውራ አልችልም። ይሄን ሁላ መስዋዕትነት እሱን ማስከፍየው አይ እኔ ካለብን ነው ነው። ብዙ ነገር ማወቅ አለባቸው። አንተም ደግሞ ሴት እንደዚህ ባታረግ ጥሩ ነው። አረ በእግዚአብሔር፣ አንቺ ምን ሆነሽ ነው? አይ በቃ ማውራት ካለብን በቃ ቪዲዮ ቁምና ኖርማል አይደለም። ምንም አልተቀየርክም፣ በእውነት ምንም አልተቀየርክም። በቃ ጀምራ ጋር ነው እያወራ ያለው። ባለረጋጋ ኑሮ ማለት ነው። እሱም መጀመሪያ ገና ከመምጣቱ ቀርሜ መጥቼ እንትን ነው ነው እኮ ደስታቸው ለምን ደመረበሽ ደስታ መረበሽ እና ለምን እውነቱን ማወቅ አለባታ። እና በቃ አንተንም ስለሸወርኩ በጣም ይቅርታ፣ ግን እንደዚህ ማድረግ ስለነበረብኝ ነው። እሱን ማግኘት ብቸኛው አማራጭ ነበረ። ተረጋጉ፣ እንደዚህ ሆናል ብዬ አላሰብኩኝም። ያለውን ነገር ግን ብታስረዳቸው እውነቱን ቢያውቁ ደስ ይለኛል ነው አይ በቃ ብታስረዳቸው ጥሩ ነው። ግን ማለት ነው እኔ እናት አንቺ ጋር አዎ፣ በቃ ጉዳይ ይኖረናል ብንገናኝ ደስ ይለኛል። ደግሞ እንገናኝ። አዎ፣ እሷን ደግሞ ለምን የምታገኛት? አይመለከትህም። እንዴት አይመለከትህም? በቃ ብቻዬን ማለት ነው። እንዴት ፈልገሽ ነው? እኔን ተቀበለ። እማ ችግር አለ። እሺ እኔ ላውራሽ እንዴ? ምንድን ነው የተፈጠረው? ምንድን ነው ያልሺው? ምንም ችግር የለም፣ ግን አላውቅም ማለት የት ነው የነበረችው? ምናልባት እኔ ከዚህ በፊት እንተዋወቅ ይሆናል እንግባባ ይሆናል። እናንተ እናወራለን በኋላ ለማንኛውም ሰው እንደምተግባቢው ማለት ነው። ሰዓት ግን መምጣቱ ካሌ የምጠይቅ ጥያቄ ሌላ ነው፣ እየመለስ ያለ መልስም ሌላ ነው። ተረጋጋና እናወራለን። ይቅርታ እንግዲህ ይሄ ይፈጥራ ብለን አላሰብንም።